ጎጃም ከባድ ትንቅንቅ እየተደረገ ነው። ጄኔራል አባው ታደሰ ባለፈው መስከረም ወር በሶስት የክልሉ ከተሞች ጥብቅ ስብሰባ ካደረጉ በኋላ የክልሉ ውጊያ ተባብሷል። ጎጃም፣ ሸዋና ጎንደር ላይ የበረታ ውጊያ እየተደረገ ሲሆን የፋኖ አመራሮችን ጨምሮ ዘጠና ታጣቂዎችን መግደሉን መከላከያ አሳውቋል። ፋኖ እርስ በርሱ እየተፈረካከሰ ነው ያለው የመከላከያ መግለጫ በሰሜን ሸዋም የአየር ወለድ ጦር ኦፕሬሽን መፈጸሙን አሳውቋል። በአንጻሩ ስለ ሰሙነኛው ውጊያም ውጊያ ታጣቂዎች አሰራጩት መረጃ አለ። በዝርዝር እናስደምጣቸዋለን። ጠቅላይ ሚኒስትር አብይ በአዲስ አበባ አስቸኳይ ስሰባ መጥራታቸው ሲሰማ ከወዲያ ደግሞ ኤርትራ ተጨማሪ ጦር መጠጋት ጀምሯል። ነገሩ ሊለይለት ይመስላል። ጠቅላዩ ከከፍተኛ ባለስልጣኖች ጋር ውይይት የጀመሩ ሲሆን የውይይቱ ማዕከል ምን እንደሆነም ታውቋል። አዲስ አበባ አስመራ በገደል አፋፍ ላይ በሆኑበት በዚህን ሰዓት የተጠራው የስብሰባ ትኩረትን ስቧል። ሻቢያ በበኩሉ በፕሮፓጋንዳ ልሳኖቹ በኩል ታንኮቹና ሚካናይዝድ ኃይል በተጠንቀቅ ሆነው ትዕዛዝ እየጠበቁ መሆኑን ዘግበዋል። እንመለስበታለን። በመንግሥት ላይ 52 ሚሊዮን ብር ኪሳራ ደርሰዋል የተባሉ ባለስልጣናት ጉዳይ እያነጋገረ ነው። ባለስልጣናቶቹ ከባድ ክስ እንደተመሠረተባቸው ታውቋል። በዝርዝር ትሰሙታላችሁ። ትራምፕና የቻይናው ፕሬዚዳንት ዢ ፊት ለፊት ሊገናኙ ነው። ትራምፕ ወደ ስልጣን ከተመለሱ በኋላ በሁለቱ መሪዎች መካከል የሚደረግ የመጀመሪያው የፊት ለፊት ግንኙነት ይሆናልም ተብሏል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች፣ ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጎጃም ከባድ ትንቅንቅ እየተደረገ ነው። ጄኔራል አበባው ታደሰ ባለፈው መስከረም ወር በሶስት የክልሉ ከተሞች ጥብቅ ስብሰባ ካደረጉ በኋላ የክልሉ ውጊያ ተባብሷል። ጎጃም ሸዋና ጎንደር ላይ የበረታ ውጊያ እየተደረገ ሲሆን የፋኖ አመራሮችን ጨምሮ ዘጠና ታጣቂዎችን መግደሉን መከላከያ አሳውቋል። ፋኖ እርስ በርሱ እየተፈረካከሰ ነው ያለው የመከላከያ መግለጫ በሰሜን ሸዋም የአየር ወለድ ጦር ኦፕሬሽን መፈጸሙን አሳውቋል አንጻሩ ስለ ሰሞነኛው ውጊያ የፋኖ ታጣቂዎች አሰራጩት መረጃ አለ። መንግስት እየደመሰስኩ ነው ፋኖም እየገሰገስኩ ነው በሚልበት የአማራ ክልል ግጭት ውጊያዎች እጅግ ተባብሰዋል። በክልሉ ነገሮች እጅግ አስከፊ ሆነዋል። በተለይም ካለፈው መስከረም ወር ወዲህ የክልሉ ውጊያዎች እጅግ ተባብሰዋል። ሕወሓትና ኤርትራ በክልሉ ግጭት እጃቸው አለበት መባሉና የታጣቂዎቹ ክፍፍል እጅግ እየሰፋ መሄድ የክልሉን ሁኔታ ከሚገመተው በላይ አወሳስቦታል። ከሰሞኑም በደቡብ ጎንደር፣ ሰሜን ሸዋና ጎጃም ጠንካራ ውጊያዎች መደረጋቸውን ሪፖርቶች ጠቁመዋል። ስለነዚህ አካባቢዎች ውጊያ መረጃን ያጋራው የመከላከያ ሰራዊቱ ድል እየቀናው መሆኑን እየተናገረ ይገኛል። ሰራዊቱ ትናንት ባጋራው መግለጫ 62 ፋኖዎችን ገድዬ 28ቱ አቆሰልኩ ሲል ተደምጧል። ከተገደሉት መካከልም የፋኖ አመራሮች እንደሚገኙበት የሚገልጸው መረጃው በሰሜን ጎጃም ዞን ጎንጂ ቆለላ ወረዳ ሸበሌ ቀበሌ በተደረገው ዘመቻ ጽንፈኛ ሲል በጠራቸው የፋኖ ታጣቂዎች ላይ ሰብዓዊ ኪሳራ ማድረሱን ተናግሯል። በዚህ ቀበሌ በተደረገው ኦፕሬሽን አርባ ታጣቂዎችን እንደደመሰሰና ሶስቱን እንዳቆሰለ የገለጸ ሲሆን ከተገደሉት መካከል አመራሮች እንዳሉባቸው ገልጧል። የሰራዊቱ ሪፖርት በዚህ ኦፕሬሽን የተገደሉትን ይፋኑ አመራሮች ስም ዝርዝር እንዲህ ሲል አስቀምጦታል። አንተነ ሻምበል በእነሱ አደረጃጀት ቡድን መሪና የሸዋስ ምትኩ ይናጭ ጋንታ መሪ ተጠቅሰዋል። ሌላ ስምሪት በምዕራብ ጎጃም ዞን በደጋ ዳሞት ወረዳ አረፋ ቀበሌ ኦፕሬሽን ማድረጉን የገለጸም ሲሆን በዚህም 21ንዱ ሲገደሉ 25ቱ ደግሞ ቆስለዋል ሲል የሰራዊቱ መረጃ ያትታል። ሰራዊቱ ዘመቻ አድርጌያለሁ ብሎ የጠቀሰው ሌላ አካባቢ ሰሜን ሸዋ ዞን ነው። እዚህ ዞን በተደረጉ ውጊያዎች የአየር ወለድ ጦሩ የተሳተፈ መሆኑንም ጠቅሷል። አንጾቂያ ገምዛ ወረዳ በጨቅጨቅ ቀበሌ በተደረገው ውጌ የፋኖ አመራሮች ጭምር የተገደሉበት ነው ሲል ስም ዝርዝራቸውን እንዲህ ሲል አስቀምጦታል። አምሳ አለቃ ያሬድ በእነሱ አደረጃጀት ብርጌድ አዛዥ የነበር፣ ትዛዙ ጣሰው ብርጌድ ምክትል አዛዥ የነበር፣ እንዳለ ጎፈሬ ብርጌድ ዘመቻ የነበር፣ ተመስገን ጸጋው ሻለቃ ዘመቻ ኃላፊ የነበር ሲል ገልጧል። በእነዚህ አካባቢዎች ስለተገደሉ የፋኖ አመራሮች ጉዳይ ታጣቂ ቡድኑ የሰጠው ማስተባበያ የለም። ጠቅላይ ሚኒስትር አብይ በአዲስ አበባ እንደ አስቸኳይ ስብሰባ መጥራታቸው ሲሰማም ከወዲያ ደግሞ የኤርትራ ተጨማሪ ጦር መጠጋት ጀምሯል። ነገሩ ሊለይለት ይመስላል። ጠቅላዩ ከከፍተኛ ባለስልጣኖች ጋር ውይይት የጀመሩ ሲሆን የውይይቱ ማዕከል ምን እንደሆነም ታውቋል። አዲስ አበባ እና አስመራ በገደል አፋፍ ላይ በሆኑበት በዚህን ሰዓት የተጠራው የስብሰባ ትኩረትን ስቧል። ሻብያ በበኩሉ በፕሮፓጋንዳ ልሳኖቹ በኩል ታንኮቹና ሜካናይዝድ ኃይል በተጠንቀቁ ነው ትእዛዝ እየጠበቁ መሆኑን ዘግበዋል። ብልጽግና በተለያዩ ሀገራዊ ጉዳዮችና በልዩ ልዩ የፓርቲ አጀንዳዎች ላይ ለመወያየት ስብሰባ መጀመሩን የፓርቲው ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ዛሬ ጠዋት የጀመረው የገዢው ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ስብሰባ የተቀመጠው ከስድስት ወራት በኋላ ነው። ፓርቲው ከስብሰባ በኋላ በሀገራዊ ጉዳዮች ላይ ያለው ያለውን አሁናዊ አቋም ይፋ ያደርጋል ተብሎ ይጠበቃል። በአሁኑ ወቅት ከፊት ለፊት የሚቀመጡ ሀገራዊ ጉዳዮች መካከል የሰላምና ጸጥታ የአስተያዩ ሁኔታ፣ ጥያቄ የተነሳበት ሰባተኛ ዙር ምርጫና ከባህር በር ባለቤትነት ጥያቄ ጋር በተያያዘ ከኤርትራ ጋር የተፈጠረው ውጥረት ይገኙበታል። ፓርቲው በሥራ አስፈጻሚ ኮሚቴ ስብሰባው ከሀገራዊ ጉዳዮች በተጨማሪ በልዩ ልዩ አጀንዳዎች ላይ እንደሚመክር ተመላክቷል። ይመክርባቸዋል የተባሉ ልዩ ልዩ አጀንዳዎች የገዢ ብልጽግና ፓርቲ ጉዳዮች መሆናቸው የተጠቆመ ቢሆንም ስለ አጀንዳዎቹ ይዘት ዝርዝር መረጃ አልተሰጠም። ፓርቲው በእነዚህና መሰል ሀገራዊ ጉዳዮች ላይ ከውይይት በኋላ የሚያሳልፋቸው ውሳኔዎች ተጠባቂ ናቸው። ፓርቲው በሀገራዊ ጉዳዮች ከዚህን ቀደም በስብሰባዎቹ ውሳኔዎችን ያሳለፈ ቢሆንም በተለየ ሕዝብ ዋና ጉዳይ የሆነው ሰላምና ጸጥታ ኃይል ከቃል ያለፈ ለውጥ ማምጣት አልቻለም በሚል ይተቻልም። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ከ6 ወራት በፊት ከሚያዝ 17 እስከ 18 2017 ዓ ም ስብሰባ ማድረጉ ይታወሳል። በዚሁ ስብሰባ ላይ የእርስ በርስ ግጭቶችና ጦርነቶችን ለማስቆም በሰላማዊ መንገድ ልዩነቶችን እንደሚፈታና የህዝብ ጥያቄዎችን በየደረጃው ፈታለሁ ማለቱ ይታወሳል። ይሁን እንጂ የኢትዮጵያ ሰላምና ጸጥታ አሁንም ከጊዜ ወደ ጊዜ እየተባባሰ ቀጥሎ የየአካባቢው የሰላማዊ ዜጎች ህይወት አደጋ ላይ ይወድቋል። መንግስትና በአካባቢው የሚንቀሳቀሱ ታጣቂ ኃይሎች በገቡበት ግጭት የኢትዮጵያ ህዝብ ለማኅበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውሶች ተጋልጧል። ተደራራቢ ቀውስ ያስከተሉ የሰላምና ጸጥታ ጉዳዮች እልባት ሳያገኙ ሰባተኛው ሀገራዊ ምርጫ መምጣቱ ችግሩን ከድጡ ወደ ማጡ እንዳያደርገው ብዙዎች ስጋታቸውን እየገለጹ ነው። የምርጫ ጉዳይ ሲነሳ በአንድ በኩል አስቻይ ሁኔታ ለመኖር፣ በሌላ በኩል ደግሞ ምርጫ ማራዘም የሚያስከትለው ችግር አብሮ ይነሳል። በመንግስት ላይ 52 ሚሊዮን ብር ኪሳራ ድርሰዋል የተባሉ ባለስልጣናት ጉዳይ እያነጋገረ ነው። ባለስልጣናቶቹ ከባድ ክስ እንደተመሰረተባቸው ታውቋል። የቀድሞ የፕራይቬታይዜሽን እና የመንግስት የልማት ድርጅቶች ይዞታና አስተዳደር ኤጀንሲ ዋና ዳይሬክተርን ጨምሮ በመንግስት ላይ 52 ሚሊዮን ብር ኪሳራ ድርሰዋል የተባሉ ሶስት ግለሰቦች በከባድ የሙስና ወንጀል ክስ ተመስርቶባቸዋል። ግለሰቦቹ ክስ የተመሰረተባቸው በመንግስት ይዞታ ስር ሲተዳደር የነበረው አዲስ አበባ ድርና ማግ ፋብሪካ ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌትና ጨርቃጨርቅ አማም አማ እንዲቀየር አድርገዋል በሚል ነው። በዚህም አንደኛ ተከሳሽ የኤጀንሲ ዋና ዳይሬክተር የነበሩት በየነ ገብረ መስቀል ማዳ፣ ሁለተኛ ተከሳሽ የኤጀንሲው ፕራይቬታይዜሽን ንግድና አገልግሎት ዘርፍ ዳይሬክተር ታያድ ማስዋዘን፣ እንዲሁም ሦስተኛ ተከሳሽ የቢኤም ኢትዮጵያ ልብስ ስፌትና ጨርቃጨርቅ አማ ስራ አስኪያጅ የነበሩት ዋን ሚዩንግ ራዩ ናቸው በክሱ ላይ አንደኛ አንደኛና ሁለተኛ ተከሳሾች የማይገባ ጥቅም ለማግኘት በማሰብ በግል ሥራ ዘርፍ ከተሰማራው ሶስተኛ ተከሳሽ ጋር በጥቅም በመመሳጠር ፋብሪካውን ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌት እና ጨርቃ ጨርቅ አ.ማ እንዲቀየር ማድረጋቸው ተመላክቷል። የክስ መዝገቡ አደይ አበባ ድርና ማግብሎ ከሁለት ፋብሪካ በጋራ ኢንቨስትመንት ስምምነት ከግል አልሚ ባለሀብቶች ጋር አክሲዮን ማህበር ሆኖ እንዲመሰረት በቦርዱ በተወሰነው መሰረት በቀን 08 ምረት አንደኛና ሦስተኛ ተከሳሽ የጋራ ኢንቨስትመንት ስምምነት ውል መፈራረማቸውን አስታውሷል። ሦስተኛ ተከሳሽ በኢትዮጵያ ንግድ ባንክ የብር ምንዛሬ ተመን የሚሰላ 10 ሚሊዮን 9930 ዶላር በአክሲዮን ድርሻን መመዝገብ እንዳለበትና ከዚህ ውስጥ 3.2 ሚሊዮን ዶላር በወቅቱ የምንዛሬ ስሌት 52 ሚሊዮን 576000 ብር መክፈል እንዳለባቸው በስምምነቱ መካተቱ ተጠቁሟል። ይህ ካልተፈጸመ አክሲዮን ማህበሩ እንደማይቋቋምና ውሉም እንዳልተፈጸመ እንደሚቆጠር ተዋውሎ የነበር ቢሆንም ስምምነቱን በሚጣረስ መልኩ ሦስተኛ ተከሳሽና እሱ የመረጣቸው ሌሎች ሶስት ባለድርሻዎች ያልተገባ ጥቅም እንዲያገኙ በማሰብ አንድ ሚሊዮን ስድስት መቶ አርባ ሶስት ሺህ ብር ብቻ በመክፈል ፋብሪካው ቢኤም ኢትዮጵያ ልብስ ፌትና ጨርቃጨርቃማ ሆኖ እንዲመሰረት ማድረጋቸውን በክስ ዝርዝሩ ላይ መስፈሩ ተገልጿል። ይህን ተከትሎ አቃቤ ሕግ አንደኛና ሁለተኛ ተከሳሾች መንግስት ከተከፈለ አክሲዮን ድርሻ መዋጮ ማግኘት ያለበትንና ሊጠብቁት የሚገባውን 52 ሚሊዮን 576 ሺህ ብር ጥቅም በማሳጣት እንዲሁም ሶስተኛ ተከሳሽ የማይገባ ጥቅም እንዲያገኝ አድርገዋል በማለት በዋና ወንጀል አድራጊነት ከባድ የሙስና ወንጀል ክስ እንደተመሰረተባቸው ኤፍኤምሲ ዘግቧል። እንዲሁም ሶስተኛ ተከሳሽ በልዩ ወንጀል አድራጊነት ተካፋይ በመሆን በፈጸሙት የመንግስት ስራን በማይመቻኳን መምራት ከባድ የሙስና ወንጀልና የሙስና ወንጀል ክስ የቀረበባቸው ሲሆን የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ የሙስና ጉዳዮች ችሎት ተከሳሾቹ ቀርበው ክስ ከተነበበላቸው በኋላ የክስ መቃወሚያን ለመጠባበቅ ለጥቅምት 17 ቀን 2018 ዓ ም ተለዋጭ ቀጠሮ መስጠቱን ዘገባው አመላክቷል። ትራምፕ እና የቻይናው ፕሬዚዳንት ዢ ፊት ለፊት ሊገናኙ ነው። ትራምፕ ወደ ስልጣን ከተመለሱ በኋላ በሁለቱ መሪዎች መካከል የሚደረግ የመጀመሪያው የፊት ለፊት ግንኙነት ይሆናልም ተብሏል። ሁለቱ መሪዎች በደቡብ ኮሪያ እንደሚገናኙም ታውቋል። የሁለቱን ሀገራት መሪዎች ግንኙነት በተመለከተ ዋይት ሀውስ አረጋግጧል። ይህ የሚሆነው ጥቅምት 30 በኤስያ ከሚካሄደው ጉባኤ ጎን ለጎን እንደሆነ ተመላክቷል። የትራምፕና የዢ ስብሰባ ለሳምንታት ዝግጅት ሲደረግበት ቢቆይም በሁለቱ የግዙፍ ምጣኔ ሀብት ባለቤቶች መካከል ያለው ውጥረት እየጨመረ በመምጣቱ ጥያቄ ውስጥ ገብቶ ቆይቷል። ትራምፕ ቻይና ብርቅዬ ማዕድን ኤክስፖርት ላይ የጣለችውን ጥብቅ ገደቦችን ካላነሳች ትራምፕ ከህዳር ወር ጀምሮ በቻይና ምርቶች ላይ መቶ ፐርሰንት ተጨማሪ ታሪፍ እንደሚጥሉ አስፈራርተዋል። ከቻይናው ፕሬዝዳንት ዢ ጋር እገናኛለሁ። ረጅም ጊዜ የሚወስድ ስብሰባ አለን። ብዙ ጥርጣሬዎቻችንን፣ ጥያቄዎቻችንንና አስደናቂ ሀብቶቻችንን በጋራ መፍታት እንችላለን ሲሉ ትራምፕ ቀደም ብለው ተናግረዋል አንድ ነገር እንደሚሳካ አስባለሁ በጣም ጥሩ ግንኙነት አለን ያም ትልቅ ይሆናል ሲሉ ሞገደኛው ትራምፕ ተናግረዋል ትራምፕ እና ዢ በዚህ ዓመት ቢያንስ ለሶስተኛ ጊዜ ተነጋግረዋል። በተለይም በመስከረም ወር ባደረጉት ንግግር በቲክቶክ በአሜሪካ ውስጥ ስላለው እንቅስቃሴ ከስምምነት ደርሰዋል ለመጨረሻ ጊዜ ፊት ለፊት የተገናኙት በ2019 በትራምፕ የመጀመሪያ የፕሬዚዳንትነት ዘመን ነበርም